አሰልጣኝ ነፃነት ክብሬ ክለቡን ይዘው እንዲቀጥል ፈቃደኞች ነን ሲሉ የኢትዮጵያ ቡናው ስራ አስኪያጅ አቶ ገዛኸኝ ወልዴ ተናገሩ። ኢትዮጵያ ቡና እግር ኳስ ክለብ ዘንድሮ በርካታ ተጫዋቾቹን ለቆ ሳይጠበቅ ጠንካራ ተፎካካሪ በመሆን በአሰልጣኝ ነፃነት ክብሬ እየተመራ አንድ ጨዋታ እየቀረው የውድድር ዓመቱን በሁለተኛነት ማጠናቀቁን አረጋግጧል። ይህ በእንዲህ እንዳለ ቡድኑን ያለፉትን ሁለት ዓመታት ከግማሽ ሲመሩት የቆዩት አሰልጣኝ ነፃነት ክብሬ ከክለቡ ጋር ያሰረው ውል የፊታችን ሰኔ ሰላሳ ይጠናቀቃል። በጉዳዩ ዙሪያ ዙሪያ ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉት የክለቡ ስራ አስኪያጅ አቶ ገዛኸኝ ወልዴ የአሰልጣኝ ነፃነት ክብሬ ክለቡን ይዞ እንዲቀጥል በእኛ በኩል ሙሉ ፍላጎት አለን ብለዋል። እኛ እንዲቀጥል ፍላጎት አለን ፍላጎት አለን። ከዛ በኋላ ቁጭ ብለን እንነጋገራለን እኮ አልኩት። ምክንያቱም ዝም ብለህ ከመሬት ተነስተህ አይደለም እሱም የሚፈልጋቸው ነገሮች እ ይኖራሉ። ምንም ጥያቄ ነው። እኛ እንፈልጋለን። ፈቃደኞች መቶ ፐርሰንት። ይህ የሚሆነውም ታዲያ የቀጣይ ጨዋታ ካለቀ በኋላ ያለውን አፈጻጸም ገምግመን የእርሱን ፍላጎት ባከበረ መልኩ የሚያቀርበውን መደራደሪያ ሰምተን በቦርዱ የምንወስን ይሆናል ሲሉ ስራ አስኪያጁ ጨምረው ገልጸዋል። አቶ ገዛኸኝ አያይዘውም ኢትዮጵያ ቡና ሕግና ስርዓት የሚያከብር ክለብ ነው፣ ውል ያላቸውን ተጫዋቾች እየጠራን አናናግም፣ ተጫዋቾችን ለማስፈረም ንግግር ጀምራችኋል የሚባለው ነገር መሰረተ ቢስ ነው ሲሉም ተናግረዋል። ጨዋታው እንደተጠናቀቀ በቀጣይ ከአሰልጣኛችን ጋር በመነጋገር የሚያስፈልጉንን ተጫዋቾች ለማምጣት እንወስናለን ሲሉም ነግረውናል።